ይችላላችሁ። እኔ ወንድማችሁ አፖስተል ታምራት ነኝ ከኢየሱስ ልህቀት ዓለም አቀፍ ቤተክርስቲያን ከአዲስ አበባ። ዛሬ ወደ እናንተ የቀረብኩት አንዱ ድንቅ መልእክት ይዤ ወደ እናንተ መጥቻለሁ። በዚህ መልእክት የተሰበሩ ልቦች ይጠገናሉ። ተስፋ የቆረጡት ተስፋቸው ይለመልማል። እግዚአብሔር አምላክ ደግሞ በኃይል አግፎ ህይወታችሁ ላይ ይሰራል ብዬ አምናለሁ። ክብር ለኢየሱስ ይብሉ ጌታ። እንግዲህ በብዙ ጊዜ ይህንን መልእክት በልቤ ላይ ሞልቶ ነበረ፣ ሽር ያደርጋለሁ እያልኩ ጊዜ ወስጄ የተዘጋጅችበት መጥቻለሁ። እግዚአብሔር አምላኪ ባድረጋችሁ። በመጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ ሰባት ከቁጥር አስራ አንድ ጀምሮ አንድ በጣም አስደናቂ ክፍል አለ። ይህንን ክፍል ከኔ ጋራ አብራችሁ ሁላችሁም ታያላችሁ። በዚህ ቦታ እንዲ የሚል መልእክት አለ። ከአስራ አንድ ጀምሮ በነገው ናይን ወደ ምትባል ወደ አንዲት ከተማ ሄደ ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ ይልና ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከእርሱ ጋር አብረው ነበሩ። ጌታም በአያት ጊዜ አዘንላትና አታልቅሽ አላት። ቅርቦም አይዛው ነካ፣ የተሸከሙትም ቁሙ አለው። አንተ ጎበዝ እልሃለሁ ተነስ የሞቶም ቀና ብሎ ተቀመጠ፣ ልናገርን ጀመረ። ለእናቱም ሰጣ። ሁሉንም ፍርሃት ያዛቸውና፣ ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ህዝቡን ጎበኘ እያሉ እግዚአብሔርን አመሰገሉ። ይህም ዝና ስለ እርሱ በይሁዳ ሁሉ በዙሪያውም ባለች አገር ሁሉ ወጣ ይላል። ክብር ለኢየሱስ ይሁን። ዛሬ አንድ መልዕክት አለ። በዚህ ቦታ ላይ በጣም የሚያስጠንቀኝ ጌታ ኢየሱስ ወደ ናይን ከተማ ሲሄድ ወደ ከተማይቱ በር በቀረበ ጊዜ ይላል። አብሮ ሲሄዱ የነበሩት ብዙ ህዝብ ነበረ፣ ሐዋርያቶቹም ነበሩ። ነገር ግን ወደ ከተማይቱ በር በቀረበ ጊዜ አንድ የሞተ ሬሳ በቃሬዛ ተሸክሞ አወጡት ይላል። እሱም ለእናቱ አንድ ልጅ ነበር፣ እሷም መበለት ነበረች ይላል። ስለዚህ መበለት ማለት ሌላ መውለድ እድል የላት አንድ ልጅ ነው ያላት ከባንተ ለይታ የሚት ነው ወይም ሌላ የመውለድ እድል የሌላ ሴት ናት። ያም ልጅ ሞተባት እና በእርግጥ በዚህ ቦታ ላይ እግዚአብሔር ሊያስተምረን የፈለገ መልዕክት አለ ብዬ አምናለሁ። ዛሬም ልወታችሁ ድንገት ያ ነገር ከተበላሸ ድንገት ያ ከወደቀ ድንገት ከእናንተ ያ ነገር ከወጣ ተመልሸ ሌላ እድል የለኝም ብላችሁ የያዛችሁት ነገር ከእጃችሁ ድንገት የወጣባችሁ ዛሬ በጌታ በኢየሱስም እንደገና በእጃችሁ ላይ ይገባል። ይህ መልዕክት ለሁሉም ሰው እንዲደርስ ሽር ዛሬ በጌታ በኢየሱስም በዚህ በሉቃስ ወንጌል ላይ የሞተ ነሬሳ ተሸክሙ ከኢየሱስ ጋር እንደተገናኙ ከኢየሱስ ጋር እየወጡ ከኢየሱስ ጋር እንደተገናኙ ዛሬ ወደ ከተማችሁ የናዝሬቱ ኢየሱስ ይገባ። ጥያቄ ወዳለባችሁ በጌታ በኢየሱስ በተለያየ ሁኔታ ታስራችሁ ያላችሁ፣ የጌታን መምጣት የጌታን እርዳታ እየተጠባበቃችሁ ያላችሁ ዛሬ ጌታ ኢየሱስ ወደ ከተማችሁ ይመጣል። ሀሌሉያ። እስቲ ወደ ከተማ ኢየሱስ ይመጣል፣ ኢየሱስ ይመጣል፣ ሊፈውሳችሁ ይመጣል ሊያጽናናችሁ ይመጣል። እንባችሁ ሊያብስ ይመጣል። ለጥያቄያችሁ ሁሉ መልስ ሊሰጣችሁ ይመጣል። እንዲህ እየጸልያል ወደ ከተማችሁ ኢየሱስ ይመጣል። ወደ ጥያቄያችሁ ኢየሱስ ይመጣል። ወደሚያስፈልጋችሁ ነገር ኢየሱስ ይመጣል። እስቲ ከሌላ ኢየሱስ ወደ ጥያቄ ይመጣል እያላችሁ ጸል ክብር ለኢየሱስ ይሆን። ሃሌሉያ። በዚህ ቦታ ላይ በጣም የሚገርም ነገር ነው የሚነግራችሁ ከቀናት በፊት ይሄ ሬዛ ምናልባት ቢወጣ ከኢየሱስ ጋር አይገናኝም። ወይም ከሰዓታት በኋላ ምናልባት ቢወጣ ከኢየሱስ ጋር አይገናኝም ሊሆን ይችላል። ነገር ግን እየወጣ የነበረበት ሰዓት እና ኢየሱስ ወደ ናይን ከተማ የሚገባበት ጊዜ ተመሳሳይ። ዛሬ መልእክት አለኝ ለአንዳንድ ሰዎች፣ በጌታ በኢየሱስም ከዚህ በፊት የተተላለፍከው ነገር ዛሬ ለአንድና ለመጨረሻ ጊዜ ከኢየሱስ ጋር መገናኘት ይሆን ከናዝሬቱ ኢየሱስ ጋር መገናኘችሁ። ያለቀስከው ጉዳይ ያለ ባህው ጉዳይ ልቢ የቆሰለ ውስጥ የቆሰለ ጉዳይ ከኢየሱስ ጋር መገናኘችሁ። ይህንን መለት አመን ብላችሁ ተቀበሉ። ለተቀበላችሁት ሁሉ በናዝሬቱ በኢየሱስ ስም ይሁንላችሁ፣ በኢየሱስ ስም ይሁንላችሁ። የጌታ ሰላምና ጸጋ ይብዛላችሁ። እኔ ከሚባሉ አፖስቶል ታምራት ነኝ ከኢየሱስ ልህቀት ዓለም አቀፍ ቤተ ክርስቲያን ከአዲስ አበባ። ዛሬ ወደ እናንተ የቀረብኩት አንድ ድንቅ መልእክት ይዤ ወደ እናንተ መጥቻለሁ። በዚህ መልእክት የተሰበሩ ልቦች ይጠገናሉ፣ ተስፋ የቆረጡ ተስፋቸው ይለመልማል። እግዚአብሔር አምላክ ደግሞ በሀይል አቅፎ ህይወታችሁ ላይ ይሰራል። እያምናል ክብለ ኢየሱስ ይሆን ጌታ እንግዲህ በብዙ ጊዜ ይህንን መልእክት በልቤ ላይ ሞልቶ ነበረ ሽር ያደርጋለሁ እያልኩ ጊዜ ወስንቼ የተዘጋጅችበት ብቻ አለው። እግዚአብሔር አምላኪ ባረካችሁ። በመጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ ሰባት ከቁጥር አስራ አንድ ጀምሮ አንድ በጣም አስደናቂ ክፍል አለ። ይህንን ክፍል ከነጋራ አብራችሁ ሁላችሁም ታያላችሁ። በዚህ ቦታ እንዲህ የሚል መልእክት አለ። ከአስራ አንድ ጀምሮ በነገው ናይን ወደ ምትባል ወደ አንዲት ከተማ ሄደ ድቃመ ዝሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ ይልና፣ ወደ ከተማይቱም በር በቀረበ ጊዜ፣ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከእርሷ ጋር አብሮ ነበሩ። ጌታም ባያት ጊዜ አዘንላትና አታልቅሽ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም የተሸከሙትን ቆሙ። አለው አንተ ጎበዝ እልሃለሁ ተነስ የሞተውም ቀና ብሎ ተቀመጠ። ሊናገርም ጀመረ። ለእናቱም ሰጣት። ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ህዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ይህም ዝና ስለ እርሱ በይሁዳ ሁሉ በዙሪያውም ባለች አገር ሁሉ ወጣ ይላል። ክብር ለኢየሱስ ይሁን። ዛሬ አንድ መልዕክት አለን። በዚህ ቦታ ላይ በጣም የሚያስጠነቅቀን ጌታ ኢየሱስ ወደ ናይን ከተማ ሲሄድ ወደ ከተማይቱ በር በቀረበ ጊዜ ይላል። አብሮ ሲሄዱ የነበሩት ብዙ ህዝብ ነበረ፣ ሐዋርያቶቹም ነበሩ። ነገር ግን ወደ ከተማይቱ በር በቀረበ ጊዜ አንድ የሞተ ሬሳ በቃሬዛ ተሸክሞ አወጡት ይላል። እሱም ለእናቱ አንድ ልጅ ነበር፣ እሷም መበለት ነበረች ይላል። ስለዚህ መበለት ማለት ሌላ መውለድ እድል የላትም፣ አንድ ልጅ ነው ያላት ከባልተ ለይታ የሚት ነው ወይም ሌላ የመውለድ እድል የሌላ ሴት ናት። ያም ልጅ ሞተባት እና በእርግጥ በዚህ ቦታ ላይ እግዚአብሔር ሊያስተምረን የፈለገ መለክት አለ ብያ ምናሉ ዛሬም ልወታችሁ ድንገት ያ ነገር ከተበላሸ ድንገት ያ ከወደቀ ድንገት ከእናንተ ያ ነገር ከወጣ ተመልሼ ሌላ እድል የለኝም ብላችሁ የያዛችሁት ነገር ከእጃችሁ ድንገት የወጣባችሁ ዛሬ በጌታ በኢየሱስም እንደገና በእጃችሁ ላይ ይገባል። ይህ መልዕክት ለሁሉም ሰው እንዲደርስ ሼር። ዛሬ በጌታ በኢየሱስም በዚህ በሉቃስ ወንጌል ላይ የሞተውን ሬሳ ተሸክሙ ከኢየሱስ ጋር እንደተገናኙ፣ ከኢየሱስ ጋር እየወጡ ከኢየሱስ ጋር እንደተገናኙ ዛሬ ወደ ከተማችሁ የናዝሬቱ ኢየሱስ ይጋሙ ጥያቄ ወደ አለባችሁ በጌታ በኢየሱስ በተለያየ ሁኔታ ታስራችሁ ያላችሁ የጌታን መምጣት የጌታን እርዳታ እየተጠባበቃችሁ ያላችሁ ዛሬ ጌታ ኢየሱስ ወደ ከተማችሁ ይመጣል። ሀሌሉያ! እስቲ ወደ ከተማ ኢየሱስ ይመጣል። ኢየሱስ ሲመጣ ሊፈውሳችሁ ይመጣል ሊያዝናናችሁ ይመጣል። እምባችሁ ሊያብስ ይመጣል። ለጥያቄያችሁን ሁሉ መልስ ሊሰጣችሁ ይመጣል። እንዲህ ብዬ ጸልያል። ወደ ከተማችሁ ኢየሱስ ይመጣል። ወደ ጥያቄያችሁ ኢየሱስ ይመጣል። ወደሚያስፈልጋችሁ ነገር ኢየሱስ ይመጣል። እስቲ ከነጋ ኢየሱስ ወደ ጥያቄ ይመጣል እያላችሁ ጸልይ። ክብር ለኢየሱስ ይሆን። ሃሌሉያ። በዚህ ቦታ ላይ በጣም የሚገርም ነገር ነው የሚነግራችሁ ከቀናት በፊት ይህ ሬሳ ምናልባት ቢወጣ ከኢየሱስ ጋር አይገናኝም፣ ወይም ከሰዓታት በኋላ ምናልባት ቢወጣ ከኢየሱስ ጋር አይገናኝም ሊሆን ይችላል። ነገር ግን እየወጣ የነበረበት ሰዓት እና ኢየሱስ ወደ ናይን ከተማ የሚገባበት ጊዜ ተመሳሳይ ነው። ዛሬ መልዕክት አለኝ ለአንዳንድ ሰዎች በጌታ በኢየሱስ ከዚህ በፊት የተተላለፍከው ነገር ዛሬ ለአንድና ለመጨረሻ ጊዜ ከኢየሱስ ጋር መገናኘት ይሆን ከናዝሬቱ ኢየሱስ ጋር መገናኘት ነው። ያለ ቀስከው ጉዳይ ያለ ባህ ጉዳይ ልቢ የቆሰለ ውስጥ የቆሰለው ጉዳይ ከኢየሱስ ጋር መገናኘት ነው። ይህንን መልእክት አሜን ብላችሁ ተቀበሉ። ለተቀበላችሁት ሁሉ በናዝሬቱ በኢየሱስ ስም ይሁንላችሁ፣ በኢየሱስ ስም ይሁንላችሁ።